ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም፣ ወይ ለሱ በቃ እንደሚገባ አይነት ሴት አልሆንኩም። ደስተኛ ካልሆነ ከኔ ጋር ከኔ ምን አቶ ነው? እኔ እሱ እንደሚፈልገው አልሆንኩለትም። ወይ እኔ ምንድን ነው የጎደለው ከኔ ወይስ ከኔ መለየት ፈልጎ ነው? ሀይሚ እንግዲህ ዛሬ እውነት ለመናገር ቀስ ብላ ብዙ ነገሮችን ነው የተናገረችውና ሀይሚ እያንቺ ምንም የጎደለሽ ነገር የለም። ፈጣሪ ሁሉንም ነገር አሟልቶ ነው የሰጠሽ፣ እውቀት፣ ሁሉን ነገር ማስተዋል፣ ትግስትን፣ የሴቶች ልክ ጎበዝ፣ ጠንካራ፣ ታታሪ። ምንም የጎደለሽ ነገር የለም። ለብርኩም ደግሞ ሁሉ ነገሩ ነሽ ከሚባለው በላይ ማለት ነው። ከክብር ላይ ክብር፣ የምር ማለት ነው። ስለዚህ አንቺ ምንም የጎደለሽ ነገር የለም። ሰላም፣ ሰላም ቤተሰብ፣ እንዴት ናችኋል? ሰላማችሁ ይዛ በያላችሁበት እያልኩኝ እንግዲህ የሀይሚ የዛሬ ተሰምቷል ተስፋታል እውነት ለመናገር ከምንም በላይ እንግዲህ እኔም ከመናገሬ በፊት እሱ ይንገረኝ እያለች ብዙ ቀን ጠብቃ ነበር። እና ቦራ ደግሞ ይህን ነገር ለመናገር ምንም ባስብ ባስብ ያጠፋሁት ነገር ምንም የለም ብሏል። እንግዲህ ለሀብትሽም ተናግሯል። ሀይሚ በጣም ተሰምቷታል። እኔ ቤተሰብን አስተዋወቅኩት እሱም አስተዋወቀኝ። እንዴት ነው ጥሩ ነገር እየሄድን ነበር። ነገር ግን ይሄ ለእኔ አይገባኝም ነው ያለችው። ማለት ነው። አሁን እኔ ጥያቄ ይሄ ነገር ምን ያህል እውነት ነው? ነው ማለት ምን ያህል እውነት ነው? ሁለታችሁን ለማለያየት ካልሆነ በስተቀር ብሩክ ባህይ የሚለይ እኔ ምንም ነገር ያደርጋል ብዬ አላስብም። በእርግጥ ብዙ ሴቶች ይቀርቡታል፣ ብዙ ሴቶች ሊያወሩት ይችላሉ። እሷም ብላለች አንዲት ሴት እያወራ ስር ሴትም ሊያወራ ይችላል። ነገር ግን በዚህ ልክ ለምን እንደዚህ መሆን አስፈለገ ነው ያለች እሷ ያየችው ነገር እንግዲህ በጣም ከባድ ነው። ለእኔ ከብዶኛል ነው ያለች። እንግዲህ ፍጼም እንቆቅልሽ ነው የሆነበት። ናኒና ሀብቲም በዚህ ዙሪያ ዛሬ ሲጣሉ ነበር። ናኒ እንዲያውም ለምን ችልላልክ፣ ለምን ችልላልክ እያለች ነበር። ከሀብትሽ ጋር ብዙ ተነጋግረዋልና። ነገሩ ቢከብድም አሁንም ቢሆን ለጠላት እጅ ለመስጠት ነው፣ ሀይሚ ማለት ነው ማለት አንቺን ከብሩ ጋር ለምን ለመነጣጣል ምን ያልተደረገ አለ? የምሬን ማለት ነው። ምን ያልተቆፈረ ነገር አለ በእነዚህ ሁለት? እንዴት ነው ገና ወጣቶች፣ ሰርተው መለወጥን የሚፈልጉ ልጆች እኮ በእነሱ ራሱ ያልተደረገ ነገር የለም። የምር ማለት ነው። የተቀበለችውን ወርቅ መልሽ፣ እቃ መልሽ፣ ምን ምን ምንም ያልተባለችው ነገር የለም። ስለዚህ ሀይሚ አሁንም ቢሆን በምንም ታምር ማለት ነው መረጋጋትና ነገሮችን በጥሞና ከብሩክ ተረርተሽ ነው እንጂ መለየት አለባችሁ ብዬ አላስብም። አሁን እሷ በቃ ምንም ደስተኛ ካልሆነ ከኔ ጋር ምን ይሰራል ነው ያለችው ማለት ነው አሁን አንቺ ያየሽው ነገር አንቺን እንዳሰብሹ በይሆን። ምክንያቱም በንግራችን ላይ ሀይሚ የሆነ ነገር ሳታይ ሳታጣራ አታወራ። ብዙ ጊዜ አስባበት አስባ ምን ብላ ነው እንዲሁም ሁሉን ነገር ትቸዋለሁ በቃ ሁሉም ነገር እዚህ ላይ እንዲያበቃ ፈልጋለሁ ነው ያለች የመጨረሻ ቪዲዮዋ፣ እና ብሩክ ደግሞ ይሄን ያህል የገነነ ነገር ወይም ደግሞ በቃ በቅርብ የሆነ ነገር ቢሆን ይህን ነገር ኢቨን እንኳን ንገረኝ ስትለው ሊነግራት ይችል ነበር። ምናልባት ያለፈ ነገር ሊሆን ይችላል ማለት ያለፈ ከሀይሚ በፊት የሆነ ላይፍ ሊኖር ይችላል። ያለፈ ነገር ሊሆን ይችላል እና አሁን ሀይሚ እንግዲህ ባለፈው እንደዚህ በቴክስት ምናምን ለምን እንዲያረግ ለምን እንዲያርግ እንደሱ አይደለም። አሁን ግን ከባድ ነው፣ ለእኔ ከብዶኛል ና ያለችው። ምክንያቱም ከብሩ ጋር ብዙ ነገር ተጉዛለች። ከብሩ ጋር ብዙ ነገር አጥቻለሁ ብላለች። ለእሱ ብዬ ብዙ ነገሮችን ወደኋላ ትቼ ከእሱ ጋር መርጬ ወደፊት እየሄድኩ ነው ብላለች። ሁሉም ነገር ያለችው ትክክል ናት። ሀይሚ ግን ይሄ ነገር እውነትም ሊሆንም ላይሆንም ይችላል። እንደገና ደግሞ ያለፈ ነገር ሊሆን ይችላል። እንዴት ከሀይሜ ጋ ሆኖ እንዴት ነው ብሩክ የሚውሉ አብረው የሚወጡ የሚገቡ አብረው፣ እንዴት ከሀይሚ ጋ የተለየ ነገር መቼ ይሄ ነገር ሊሆን ይችላል? ከሌላ ሴት ጋ ነው ያለችው ሀይሜ። እንግዲህ እና ብሩክ እንደዚህ አልጠብቀውም እኔ ከእሱ ይህን አልጠብቅም ነው ያለችው። ያየችው ነገር ማለት ነው። ምክንያቱም እኔ ብሩክን እማስበው እንደዚህ አይደለም፣ እምረዳው እንደዚህ አይደለም። ይሄን ካደረገ ግን እኔ ብሩክን አላውቀውም ነበር፣ ለካ እኔ የማውቀው ይመስለኝ ነበር እያለች ነውና ብቻ ከባድ ነው። ቤተሰብ ቢሆንም ግን አሁንም ቢሆን ሀይሚ እየተረጋግተሽ ለጠላት እጅ መስጠት የለብሽም። ያለፈ ታሪክ ሊሆን ይችላል። ያለፈ ላይፍ ሊሆን ይችላል። ከአንቺ በፊት ሊሆን ይችላል እና ያለፈ ነገር ከሆነ ደግሞ ብሩክም አንድ ጊዜ ሲል ነበረ። ምናልባት ያለፈ ነገር ሊሆን ይችላል፣ አሁን ሳይሆን በፊት እንደዚሁ በፕራንክ ሲጣሉ ማለት ነው። ስለዚህ ያለፈ ነገር ሊሆን ይችላል እንጂ አሁን